ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ወደ እለቱ አጫጭር ዜናዎች እናልፋለን። የትግራይ ጊዜያዊ አስተዳደር የአፋር ክልላዊ መንግስት የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል በማለት ያሰማው ክስ መሠረተ ቢስ መከስ መሠረተ ቢስ ነው በማለት ዛሬ ያወጣው መግለጫ ገልጿል። አፋር ውስጥ ሀራ መሬት የተባለው ታጣቂ ኃይል ካሁን ቀደም በትግራይ ላይ ተደጋጋሚ ጥቃቶችን መፈጸሙን የጠቀሰው ጊዜያዊ አስተዳደሩ ችግር ፈጣሪው የአፋር ክልላዊ መንግስት አሁን ራሱን ከሳሽ ሆኖ ብቅ ብሏል በማለት ወቅሰዋል። ፌዴራል መንግስቱ የፕሪቶሪያውን ግጭት ማቆም ስምምነት ተግባራዊ ማድረግ አለመቻሉ የትግራይን ህዝብ ስቃይ ከማራዘም አልፎም የህዝቡን ሰላማዊና ፖለቲካዊ ትግል ሊያስተጓጉሉ ችሏል በማለት ጊዜያዊ አስተዳደሩ አስጠንቅቋል። የትግራይ የዘር ማጥፋት አጣሪ ኮሚሽን በጦርነቱ በአምራች ዘርፍና በህዝቡ የገቢ ምንጮች ላይ ከ83 ቢሊዮን ዶላር በላይ ጉዳትና ኪሳራ መድረሱን ዛሬ ባወጣው ሪፖርት አስታውቋል። ከአጠቃላዩ የገንዘብ ጉዳትና ኪሳራ 26 በመቶ በአገልግሎት ዘርፍ ላይ መድረሱን የጠቀሰው ሪፖርቱ ይህም በገንዘብ ሲተመን 21.8 ቢሊዮን ዶላር መሆኑን ጠቅሷል። በንግድ ላይ የደረሰው ጉዳት ኪሳራ 20.7 ቢሊዮን ዶላር እንዲሁም በማኑፋክቸሪንግ ዘርፍ ላይ የደርሰው ጉዳትና ኪሳራ 19 ቢሊዮን ዶላር እንደሚደርስ ሪፖርት ሪፖርቱ አመላክቷል። በአምራቹ ዘርፍ ላይ የደረሰው ቀጥተኛ ጉዳት ብቻ 33 ነጥብ 1 ቢሊዮን ዶላር እንደሚገመትም ገልጸዋል። የኢትዮጵያ ፋርማሲ ማህበር መድኃኒትና የሕክምና ቁሳቁስ አቅራቢዎችን ላይ የተጣለው የሁለት ነጥብ አምስት በመቶ የግብር ክፍያ ቀሪ እንዲደረግ ጥያቄ ማቅረቡን አስታውቋል። ማህበሩ ግብሩ በጅምላ የመድኃኒት አቅራቢዎች የሂሳብ መዝገብ ገቢና ወጪ ላይ ብቻ ተሰልቶ እንዲከፈል ጠይቋል። ማህበሩ ይህ ጥያቄ ያቀረበው የግብር ተመኑ ከጅምላ መድኃኒት አቅራቢዎች ነባራዊ እውነታ ጋር እንደማይጣጣም በመግለጽ ሲሆን የግብር ምጣኔው ማህበሩን ለኪሳራ በመዳረግ ሊያጠፋው እንደሚችልም ማህበሩ ለገንዘብ ሚኒስቴር በጻፈው ደብዳቤ ላይ ገልጸዋል። የሱዳን ፈጥኖ ደራሽ ኃይል ዓለም አቀፍ አሸማጋዮች ያቀረቡትን በሰብአዊነት ላይ የተመሰረተ የተኩስ አቁም ጥሪ መቀበሉን ዛሬ አስታውቋል። ፈጥኖ ደራሹ ኃይል የተኩስ አቁም ጥሪውን የተቀበለው በዳርፎር ግዛት የመጨረሻ የሱዳን ጦር ሰራዊት ይዞታ የነበረችውን አልፋሽር ከተማ ከተማን ከተቆጣጠረ ከሳምንታት በኋላ ነው። የሱዳን ጦር ሰራዊት በበኩሉ የተኩስ አቁም ጥሪዎቹን የሚቀበለው ፈጥኖ ደራሹ ኃይል ከሲቪል አካባቢዎች ጠቅልሎ ሲወጣና ትጥቅ ሲፈታ ብቻ መሆኑንም መግለጡን አሶሲየትድ ፕሬስ ዘግቧል። የሶማሊያዋ ፑንትላንድ ራስ ገዝ አስተዳደር የሶማሌ መከላከያ ሚኒስትር አህመድ ፈቂ ከፑንትላንድ ቦሳሶ ወደብ ወደ ሱዳን ማንነታቸው ያልታወቁ ጭነቶች በአውሮፕላን ይጓጓዛሉ በማለት መናገራቸውን ርካሽ ፕሮፓጋንዳና ግጭት ቀስቃሽ በማለት አጣጥሏል። ከሱዳን ጦርነት ጋር በተያያዘ ጭነት ከቦሳሶ ወደብ ወደ ሱዳን እንዳልተጓጓዘ የራስ ገዙ አስተዳደር ዛሬ ማምሻውን ባወጣው መግለጫ አስተባብሏል። ፈቂ ከቦሳሶ ወደ ምዕራብ ሱዳን ተደጋጋሚ አውሮፕላን በረራዎች እንደተካሄዱ የሶማሊያ ፌዴራል መንግስት መረጃ እንዳገኘ ለሚል ለሚድል ኢስት አይ ድረገጽ ተናግሮ ነበር። የሱዳን መንግስት ኢሚሬቶች በ በቦሳሶ ወደብ በኩል ለሱዳን ፈጥሮ ደራሻ ኃይል ጦር መሳሪያ ታጓጉዛለች በማለት ካሁን ቀደም መክሰሱም አይዘነጋም።